በለውጡ ዓመታት የሲቪል ማህበራት ድርጅቶችን በማጠናከር ረገድ ውጤታማ ተግባራት መከናወናቸውን በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ ገለጹ። የሲቪል ማህበረሰብ ድርጅቶችና የፌዴራል ባለድርሻ አካላት የትብብርና የቅንጅት መድረክ በተመለከተ ውይይት ተካሂዷል። በውይይቱ ከፍተኛ የመንግስት የስራ ኃላፊዎች፣ የሲቪል ማህበራት ድርጅት ተወካዮች፣ የፌዴራል ተቋማት ተወካዮችን ጨምሮ የተለያዩ ባለድርሻ አካላት ተገኝተዋል። በምክትል ጠቅላይ ሚኒስትር ማረ ሲደረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና ና የፓርቲው ምክትል ፕሬዚዳንት አቶ አደም ፋራህ የሲቪል ማህበራት ድርጅቶች በሰብአዊ መብት ጥበቃ፣ ሰላም ግንባታ ና ግጭት አፈታት፣ በዜጎች ተሳትፎ ና ተጠቃሚነት፣ በዲሞክራሲ ስርዓት ግንባታ እንዲሁም በአካባቢው ጥበቃ ጉልህ ሚና ይጫወታሉ ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የስራና ክህሎት ሚኒስቴር አገልግሎቱን ፍትሃዊና ተደራሽ ከማድረግ ባሻገር የአሰራር ስርዓቱን ዘመናዊ እያደረገ መሆኑን ሚኒስትሯ ሙፈሪያት ካሚል ገለጹ። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል አሰራር ስርዓቱን የሚያዘምሩ በርካታ ተግባራት እየተከናወኑ እንደሚገኙ ገልጿል። በተለይም ዘርፉን ከብልሹ አሰራር ለማላቀቅና ፍትሃዊነትን ለማስፈን በቴክኖሎጂ የታገዘ አሰራርን ማስረጽ አንዱና ዋነኛው ነው ብለዋል። በዚህም ህጋዊ የውጭ ሀገር የስራ ስምሪትን ተደራሽ ከማድረግ በዘለለ የስራ እድልን በመፍጠር ረገድ አበረታች ውጤት መምጣቱን አንስተዋል። መረጃው የስራና ክህሎት ሚኒስቴር ነው። የኢትዮጵያ ታምርት ንቅናቄ ከውጭ የሚገቡ ምርቶችን በሀገር ውስጥ ከመተካት ባሻገር ወደ ውጭ ገበያ መላክ የሚያስችል አቅም መፍጠሩን የኢንዱስትሪ ሚኒስትሩ መላኩ አለበል ገለጹ። መንግስት የተለያዩ የአሰራር ማሻሻያና የፖሊሲ እርምጃዎችን በመውሰድ የአምራች ኢንዱስትሪውን የማምረት አቅም ማሻሻል ችሏልን ብለዋል። የተሟላ የማክሮ ኢኮኖሚ ማሻሻያ፣ የሀገር በቀል ኢኮኖሚ ማሻሻያ እንዲሁም ሌሎች ህጋዊ ማዕቀፎች የማኒፋክቸሪንግ ኢንዱስትሪው እምርታዊ ለውጥ እንዲያመጣ አግዞታልን ብለዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በኢትዮጵያ ታምርት ንቅናቄ በምርት ጥራትና ና ገበያ ተወዳዳሪነት ላይ መሠረታዊ ለውጦች ተመዝግበዋልም ብለዋል። የኢትዮጵያ ታምርት ንቅናቄ በ 2014 ዓ ም ሲጀመር በዓመት መተካት የተቻለው 318 ሚሊዮን ዶላር ብቻ እንደነበር አስታውሰዋል። በተያያዘው በጀት ዓመት 9 ወራት 3.1 ቢሊዮን ዶላር ተተክቷልም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።